አሁን በቀጥታ ወደ ብር ደረጃ ተሸላሚዎች ስናልፍ አቶ፣ ወይዘሮ፣ ወይዘሪት የሚባሉት የክብር አጠራሮች ሁሉ እንዳሉ እንድትቀበሉልንና ለጊዜ ስንል በቀጥታ እንጠራለን። ጥላሁን አብዛጋሚ፣ ግልነሽ ይልማ፣ አለሙ፣ ሶፎንያ ሲፍሮ፣ አየነው ታደሰ፣ ትኩ ወልደ ማርያም። አታጨበጭቡላቸውም እንዴ? እያጨበጨባችሁ ሞክ እያረጋችሁ እነሱ ግብር ለበኩል ሳይሰደቹኛ ለበጫ ለባጫም እንደግፋቸው በደምብ ደስ እያለን። ቴዎድሮስ አየነው፣ እጅጉ ከድር፣ ከማል አብደላ፣ አቢ ካሳ ብሩ፣ ወይንሸት ትግስቱ፣ ሽሟር ሳራ መኮንን፣ አጥላው በረከት፣ ተስፋዬ ገብረ ሚካኤል፣ አበራ ይልማ፣ ቅንዳ አብዱል ሚድ አብዱላሚድ ረሃማቶ ከሊሳ፣ ዳንኤል ሱሊቶ ከረቶ፣ ሶፊያ ዩሱፍ አጊ፣ ዮናስ በዛ ሎሜ በብር ደረጃ የአዲስ አበባ ከተማ የግብር ከፋዮች እየተሸለሙ ይገኛሉ። እንኳን ደስ ያላችሁ እንላችኋለን። ዮናስ በዛ ሎሜ፣ ታደሰ ጌታቸው አምባዬ ሳህለ ደምስስ ደምቢሳ መለሰ ጭብሳ ገብረሰንበት ደስታው ሬቻ ዳመሳ ይልማ ብርሃኑ አባይ አጨብጭቡላቸው አንድ ላይ ሀርከ ሩኩታፊ ጉዳ ሲንገለት የፈለጀላኒ አሎታፍ ዋን ደርቡ በርሲፈተ ጋሪ ትጋፈተሙማ በሃቹ ፈለቀ ማረኝ ውሉቃ ሶፎንያስ ጌታቸው ክብረት አሊ መሐመድ ኤባ በላይነ ፈንታ አለሙ ተመስገን ኃይለሥላሴ ወልደ ገብርኤል ራ ጨብጭቡላቸው ሙህዲን አሊ ፋ ነጋሽ አከለ ወርቁ ቴዎድሮስ ውጅራ ሰባኒ ዳዊት ውሸት ተሰማ ጽግነሽ አሰፋ አርጋኒ ዩስራ ኑሩሴን ረጃ ናትናኤል አሶም ገብረ እግዚአብሔር አለም ዘላለምና ጓደኞቻቸው ሥራ ተቋራጭ ግብረ ሽርክና ማህበር እስማኤል አይረዲን ያሲን ትእዛዙ ከበደ ገብረ ዮሐንስ እስክንድር ታደሰ ታቦር አመለወርቅ ሱልጣን ሰይድ አጨብጭቡላቸው! የግብር ጀግኖቻችን የሽመሬት አስላዳ ዲስ ባህር አምዛ አድናን ዘምዘምና ኃይለማርያም የህንጻ ስራ ተቋራጭ የግብረሽርክና ማህበር ቅድም ክብርት ከንቲባ እንዳሉት ግብራችሁ መልሶ ይከፍላችኋል። የሰራችሁት ልማት መልሶ ቢዝነሳችሁን ያግዛል እና እንኳን ደስ ያላችሁ፣ ደስ ልትሰኙ ይገባል። በገገም መደን ጀቻ ዮርዳኖስ ኃይሌ ገብረ ኪዳን በኃይሉ ፍቅሬ ወልደ ማርያም ተከተል መኖር አብዩ አብዱል ጀባር ሐምዲኖ አብዶ አወቃ አስራት ያደቴ ሰይፉ አያሌው መንግስቱ ደርብ ጌታ ብዙነ ገብረ እግዚአብሔር ገብረ ማርያም ካህሳይ ሳሙኤል ብራና ሀጎስ ሀቲም መሐመድ አሊ ምስግር ጎሳይ አለቶ ኤልሳቤጥ መለሰ ጭብሳ ራሄል ባሌማ አባይ በረከት አበባ አያሌው አድማስ በላይ መልስ አጨብጭቡላቸውጭቡላቸው ነው። እናመሰግናለን። ለትውልድ የሚተላለፍ ስራ በማሰራት በናድነ ኢትዮጵያ ድጎም ሱፍ ብርት ከንቲባ እንዳሉት ወሳኝ ምክክሮች የሚካሄዱባቸው የሁላችንም ኩራት የሆነች መዲና አዲስ አበባን እንደገና በመፍጠር ሂደት የእናንተ ግብር ወሳኝ ነውና እንኳን ደስ ያላችሁላችኋለን። ደግመን ደጋግመን በጭብጨባ አድማስ በላይ መልስ። ሰይፉ አስፋው ደምሴ ናና ታደለ ኃይሉ ተስፋለም ኤርሚያስና ጓደኞቻቸው ኮንስትራክሽን ስራ ህብረት ሽርክና ማህበር ቃሲም ኬሬ አህመድ ራህመት ኑሪ ይስሃቅ አክረም ነጃ ጀማል ትዕዛዙ ነጋ ፈያቴ እመቤት ሀብቴ አስረስ ያሬድ ቦጋለ ሙላት ላቃቸው አሃዱ አካል ዘይነባ ግዛው በርሄ ዘውገ ብርሃን ዘገየት ደስታ ፈቃዱ ብርሃነ ፀሐይ አብዲ አሚን አሐመድ መቅደላዊት ንጉሱ ተክለሥላሴ ኢዩቤል ጥበቡ ልሳነ ወርቅ ሰለሞን ዮሐንስ አሰፋ መንግስቱ ተክሉ አራያ ሲቲ ዳውድ መሐመድ ዘርአይ ገብረ እግዚአብሔር ኃይሌ ለማ ጣሰው ነቁሽ ቴዎድሮስ ገብረ ክርስቶስ ተስፋሁን ራሔል ተረፈ በላቸው ግዛቸው ፈቃድ ወልደ ኢየሱስ ዮሐንዛ ሸልሞ አወል አጨብጭቡላቸዋ ማስተዋል በለጠ ከበደ እሸቱ ሙለታ ጉተማ ሳሙኤል ቦጋለ ተስፋዬ ብርሃኑ አሻግሬ ጥላሁን ክሩቤል አየለ ቡሊ ካሌ ባበበ ቡርቃ ብሩክ ተስፋዬ ደህኔ ትዕግስት አስናቅ አዲስ ራሄል አስረስ ዋልቴ ታየ ጥላሁን እሸተ ሽታዬ ጃቢር መሐመድ ስለ ሺርጋ ደንቡ ሀየሎምና አስቴርን ልብስ ስፌት የህብረ ሽርክና ማህበር ደረጀ ጀንበር ወልደ ማርያም ሰለሞን ክፍሎም ዮሐንስ ወንድም ደሳለኝ መኮንን ይመር ኃይለማርያም ሰይፉ ከርሴማ አፈወርቅ ጥላውን ቸርነት ደስታ ተመስገን አደሎ መድህነ ገብረ ጊዮርጊስ ገብረ ሚካኤል አንድ ላይ ይጨብጨብላቸው። በደንብ ሞቅ አርጉላቸው። እስቲ መዝገቡ አለማየው አወቀ እስማኤል ኑር ሁሴን ኢድሪስ ከበደ አርጋው ሳሬራ መቅደስ መኮንን ሀብተ ማርያም ለምለም ደጀኔ አበራ እሸቱ ከበደ ደበሌ ዘላለም ቤካ ስለ ሀዲ ኑሪ መንጄ ገነት ጸጋዬ ገብረ እግዚአብሔር ኢልሃም አብራር ስልማን ሄኖክ አድማስወርቅ ይግለጡ ዳዊትና ዮሐንስ ኮንስትራክሽን የግንባታ ስራ ህብረት ሽርክና ማህበር አስናቀ እና ጓደኞቻቸው የህንፃ ኮንስትራክሽን ስራ ተቋራጭ ህብረት ድጋፉ አመርጋ ሰረታን አንድ ላይ እንዴት ነው የምታመሰግኑት? እሸቱ ብሩ ተሊላ ትርፌ ወልደ ጊዮርጊስ ገዳ ቻላቸው የኔ ሰው ዘለቀ ዚያድ ፈቃዱ ቦቡ መላኩ ዘርጋ ሀጎስ እስክንድር ውበት ጸጋዬ ኤርምያስ እጓለ አለሙ ኤርምያስ ተክሌ ሰይድ ዘካርያስ ሀዱሽ ገዛኸኝ ቤተልሔም ጸጋዬ ወጊ ኢክራም ለገሰ ፈይሳ አብዱልቃድር ያሲን ሲራጅ ዳንኤል ታደሰ ዳኘው መሐመድ ሀጅ በርሄ ኑር ሁሴን አክሊሉ ኃይሌ በራሴ በራሳ ሰመረ ተስፋዬ ግዛው ዳዊት ዘሩፋኤል ክዳነ ዮሐንስ በቀላ አየለ ሚካኤል አለማየ ወልደ ሚካኤል ብርሃኑ አዱኛ አዶላ ግርማ አሰፋ ጉተማ ተስፋ ገብረመድን አብርሃ መሃሪ በሪያ ግብር ካህሳይ ዳዊት ፍሩ መኮንን ሃና አየለ ግዛው ምንተስኖት ደሴ ካሴሞ ሜተካር ከሩ ክታፊ እናመሰግናለን በሏቸው እስቲ አንዴ ሞቅ ሰላማዊት አሰፋ ያደቴ ጀማል አሊ አህመድ ትዕግስ ሸፈራው ጌታቸው ግርማይ ካሀሳይ ጋብር ናፍቶል ለማ ጉርሙ ሳምሶን ሀብቴ አግዛ መሠረተ ኃይሉ ወለደ ጻዲቅ ደረጀ አየለ ሾኔ ዳዊት እርጌቾ ፋንታ አፈሮም ዘርአ ካሳይ አንዋር ኡመር ስሩር፣ ሜሮን ፋሲካና ጓደኞቻቸው የህንፃ ኮንስትራክሽን ስራ ተቋራጭ ህብረት ሽርክና አየለና ባጫ ህንፃ ህንፃና መንገድ ሥራ ተቋራጭ ሹምዛ ፈቃዱ በሪን እንዴት ነው የምታመሰግኗቸው። ግብሪ ከበጀብያፍ ሙሉቀን ዘለቀ ሳህሌ ረሂና መሐመድ ኢብራሂም ባንቻለም አምባቸው ደምሴ ዳዊት ክበቦ ብሩ ገብርኤል አወልዱ ተስፋዬ ጥላውን ወልደ ዮሃንስ ዱቴቦ ፍሬዎት መላኩ ፀጋዬ አሰፋሽ ክዳነ በየነ ኪዳነ ከበደ ፋንታ ካሰች አድማሴ መኮንን ይርጋለም ጸጋዬ አስገዶም ነጋሴ ብርሃኔ ፀሀይ ሚኪያስ ከፍ ያለው መኳንንት ሙሉ ለገሰ ፈለቀ ፎአድ ሁሴን ዋሶል ሚሊዮን በቀለ ሰሙ ንግሥት ይልሞ ኃይለማርያም ሜሮን አበባለነ ሰርካለም ወንድሙ መንገሻ። እንዴት ነው እስቲ አንዴ ሞቅ። አሁንም እናመሰግናለን በሯቸው። የበለጸገች ሀገርን ለልጄ ብለው ግብርን በታማኝነት የከፈሉ ጉዳ ገለት ይፈና ዘውዲቱ ወንድሙ በላይነ ሰላማዊት ገብረመስቀል ተስፋዬ ዚያድ አረቦ አሊ አበባው ካሴ ቢሰውር ፍጹም አስፋው ተወልደ ገዛኸኝ አየለ ሙሉ ሰው ካሊድ አህመድ ዩሱፍ አንዋር ሸሪፍ ሞሳ ጌታ መሃሪ ተመስገን አሌክሳንድሪያ ብሩክ ሃዩስ ዶክተር በእግዚአብሔር አለበል ኃይሉ ተስፋ ልደት ደንቡ ስምህ ሚሊዮን ፀጋዬ በርህ ሮቤል አረጋዊ ገብረ እግዚአብሔር ማዕበል ቶምሳ አረጋይ ያሬድ ሽመልስ በየነ ቴዎድሮስ ንጉሴ ሀብተ ሚካኤል ዶክተር አክሊሉ አሻግሬ፣ ይስሐቅ እስማኤል እብራሂም፣ አሊ፣ አለም ኃይሌ፣ የተወልደ አንቡስ፣ ዳንኤል እና ጓደኞቻቸው የጥበቃና ጽዳት አገልግሎት ስራ ህብረት ሽርክና። አንድ ላይ ሁሉንም እስቲ ባካችሁን አመስግኑልን። አንበሱ ዳንኤል እና ጓደኞቻቸው የጥበቃና ጽዳት አገልግሎት ስራ ህብረት ሽርክና ማህበር፣ ክፍሌ ሞላ፣ ታሪኩ ሜቲ፣ ፍቃዱ በንቲ፣ ታምሩ ብርሃኑ፣ ኃይሌ ከዚህ በመቀጠል አንድ ለየት ያለ ሽልማት አለን። ይህም የፌደራል ግብር ከፋይ ተቋሙ ቢሆንም ለአዲስ አበባ ግን የሰራተኞቹን ጠቅላላ የደሞዝ ግብር በታማኝነት በመክፈሉ የሚሸለም ነው። ልብ አድርጉ፣ የፌደራል ግብር ከፋይ ነው። ነገር ግን የሰራተኞቹን ግብር ግን ለአዲስ አበባ ጥንቅቅ አድርጎ በመክፈል በታማኝነት ተሸላሚ

ቀደም ሲል እንደተገለጸው ከአንድ ሚሊዮን በላይ የትምህርት ቤት ተማሪዎች አቅመ ደካሞች የሚመገቡባቸው ጣቢያዎችን ጨምሮ በርካታ ሰው ተኮር ስራዎችን መዲናችን ትሰራለች። የዚህ ሁሉ አቅም የሆናችሁ ግብር ከፋዮቻችን፣ ታማኝ ግብር ከፋዮቻችን በተለይ እንኳን ደስ ያላችሁ፣ እንኳን ለዚህ ክብር በቃችሁ፣ እንኳን ቸርና ሩሩ ፈጣሪ ረዳችሁልናችሁ፣ እንወዳለን።